ወዳዳችሁም ጠላችሁም እቺ ብስብስ በህግ በፖሊስ መጠየቅ አለባት። በህግ ቁጥጥር ስር ውላ መጠየቅ አለባት ስላችሁ፣ በምክንያት ነው። ምክንያቱም ለመሰላችሁ እሷ ማናትና ነው የሰው ትዳር የሰው ጋብቻ ብቻ ላይ ገብታ እንደፈለገች የምታወቀው? ስትፈልግ አብራው እራት የምትበላ ቪዲዮ ደርሶኛል። እሺ፣ አንቺን አብርሽን የራት ግብዣ አድርገሽለት ቪዲዮ ደርሶኛል። እለቀዋለሁ፣ ጠብቂኝ። በህግ መጠየቅ አለባት። እኔ ብዙ ጠበቃዎችን ብዙ የህግ አካላቶችን ጠይቅ በጋብቻ ላይ ጋብቻ ፈጥሮ ሰውን ማዋከብ በህግ ያስጠይቃል። አንቺ አሁን ሩታን እያዋከብሻት ነው። በህግ ትጠየቅ ያለሽ፣ በፖሊስ ተይዘሽ ተቀፍድደሽ ትቀርቢያለሽ ያለሽ። ማንሽ አንቺ ሜርሜላ ለምትባይ? ከየት ነው የመጣሽው? ምንድነሽ? በሩታ ላይ ይህን ያክል ነገር፣ ይህን ያክል ነገር ለማድረግ ማን ነው ስልጣን የሰጠሽ? ማን ነው ስልጣን የሰጠሽ? ሩታ ደካማ ናት። ሩታ ነፍሰ ጡር ናት። ሩታ ልትወልድ ቀኗ ቀርቧልና? የትም ሄዳ ጉዳዩን ማስፈጸም ስለማትችል ነው ሩታ። ይሄን ቪዲዮ ሁላችሁም ቆርጣችሁ ላይክ አርጋችሁ ለሩታ ሼር አርጋችሁ አድርሱልኝ። ሩታ እግዚአብሔርን ጋይስ። ሩታ አቅም ከሌለሽ እሷን መክሰስ የማችበት አቅም ላይ ከሆነ ያለሽው ነሽ ብዬም ነው ማምነው። እባክሽን እባክሽን እባክሽን፣ ጉዳይሽን የሚጨርስልሽ ሰው አለኝ፣ ለእኔ ስጪኝ። እቺ ሴት በህግ ተይዛ ተቀፍ ድዳ ገብቶሻል። ህይወቱሽ እስ ገብታ ህይወትሽን እንዳመሰቃቀለችው ከዛ አልፎ ደግሞ አንቺን ብሬንሽን ብሬን ወሽ እያረገች አይምሮሽን እየነካች አንቺን አቢውዝ የምታረግሽን ገብቶሻል። ኮንፊውዝ የምታረግሽን ነገር በህግ መጠየቅ አለባት። ማናት እሷ ማናት? እኛ የሩታ ወዳጆች፣ እኛ የሩታ ደጋፊዎች፣ ኦኬ፣ የሚያስፈልገውን ሁሉ ለማድረግ ዝግጁ ነን። ምክንያቱም አይታችኋታል፣ እንደ ሴት ትላንትና ሩታ ላይ እንዴት አክቷን አይታችኋታል፣ እንዴት አክቷን እንደነበረ አይታችኋታል። እኔ ምልሽን መስማት አለብሽ እኮ ነው ያለቻት ለሩታ። እኔ ምልሽን። ማን ናት እሷ? ይህን አክል እድል የሚሰጣት ማን ስለሆነች ነው? ምንድናት? አይኖ ያስደፈራት አብርሽ ነው ያስደፈራት። አብርሽ ነው ሌላ ማንም አይደለም። ኦኬ እራት ግብዣ ፕሮግራም እንደነበራችሁ ሰምተናል። የራት ግብዣ ፕሮግራም እንደነበራችሁ ሰምተናል። ጋሽም ደግሞ ተጠይቋል። ጠይቀነዋል፣ ደውለን ጠይቀነዋል። ለጋሽዬ ጠይቀን ደውለን ጠይቀ ነው በዚህ ጉዳይ ላይ እኔ መግባት አልችልም ብሏል። ምክንያቱም ብዙ ጊዜ ትራንስፖርት አቃጥዬ ሄጃለሁ አዲስ አበባ ነገሮች እንዲስተካከሉ እኔ መንገድ አይስማማኝም አሉ ጋሽዬ። እኔ መንገድ አይስማማኝም፣ ቡታጀራ ሲሄድ በመከራ ነው የሄድኩት። መንገድ አይስማማኝም። አዎ እናቃለን፣ መንገድ የማይስማማቸው ሰዎች አሉ። ለምሳሌ ትራንስፖርት ላይ እኔ ራሱ ማዘሬ እንደዛ ናት። ወደ አንዳንድ ቦታ ለመሄድ በጣም ከባድ ነው፣ አይስማማትም። እና እኔ ከአቅሜ በላይ ነው ስልክ እንደማያነሳላቸው አብርሽ ስልክ ለምን አታነሳም? ለጋሽዬ አታነሳም? አየክ፣ ከአንተ በላይ እኛ መረጃ ይደርሰናል። ለምን አታነሳላቸው? ኦኬ፣ ሄርሜላ የሩታ መዳከም፣ የሩታ ነፍሰ ጡር መሆን፣ የሩታ ከቤት አለመውጣት፣ ሩታ ያለችበት ሁኔታ አይታ እንደዚህ ስትቀልድበት እኛ እንዴ ነው አይተን ዝም ልንል የምንችለው? ትታሰሪያለሽ፣ ትታሰሪያለሽ። በህግ ትጠየቅያለሽ፣ ትጠየቅያለሽ። ኦኬ ወይዘሮ እሩታ ወይዘሮ ሶሪ ወይዘሮ ሄርሜላ ትጠየቅያለሽ። ፈጣሪ እንኳን አትፈሪም። እንዲ አንቺ መተሽ ባሏን ነጥቀሽ ህይወቷን አበለሻሽተሽ ቤቷን ብትንትን አድርገሽ ገና እኔ ምልሽን ነው የምትሰሚው። ገና አንቺ የምትያትን እሷ ሰምታ በቃ እሺ እስክትወልድ ድረስ አንቺ ማንሽ እስክትወልድ ድረስ አብረሽ ከእሷ ጋር እንዲሆን ከወለደች በኋላ እንዲለያይ ማንሽ? አንቺ ፈላጭ ቆራጭ ያደረገሽ ማንሽ? ምንድነሽ? ጌትን የመጣሹ ማን የላከሽ? ትንሽ እንኳን ቅንጣት እንኳን አክል እንደ ሴት ክብር የሌለሽ ለሴት ልጅ ምንም ትንሽ እንኳን ቅንጣት አክል ክብር እንዴት አይኖርሽም? ሼም የለብሽም እንዴ? የራት ግብዣ እንደተደረገልሽ እንዳደረግሽ ብዙ ወጪ አውጥተሽ ራት ፕሮግራም እንዳደረግሽ ቪዲዮ ደርሶኛል። ቪዲዮን ስ እለቀዋለኝ እለቀዋለሁ። ኦኬ እለቀዋለሁ። ቴሌግራም ግሩፕ ያላችሁ ጓደኞቼ ቪዲዮ ተለቆላችኋል። ገብታችሁ ዩ ቴሌግራሚ ላይ ኦኬ። እዚህ ዩቱብ ያላችሁ ደግሞ ዩቱብ ላይ እለቅላችኋለኝ እለቅላችኋለሁኝ እራት ፕሮግራም አርጋ በሩታ ቤት ላይ ነው ያደረገችው። እሩታ ቤት ላይ ኦኬ። አዲስ የተከራዩት ቤት ላይ አይደለም። እሩታ ትኖርበት የነበረው ቤት ላይ እንደፈለገች ሶፋ ላይ ፈልሰስ ብላ የዋለችበት ኦኬ። ገና ደግሞ አልፋ ተርፋ አብርሽን እንዳትናገሪው ብላ ትላንት መጣች። ስለዚህ እኛ ለሚመለከተው አካል ለህግ ለማቅረብ እኛ ከሩታ ጎንነን፣ ከሩታ ጎንነን። ሩታ ብቸኛ አይደለሽም፣ እንዳትፈሪ አይኖ እንዲ እያስፈራሩሽ እንደሆነ እናውቃለን፣ ግን እንዳትፈሪ። ለምንድን ነው የምትፈሪው? ምን ታመጣለች? ምንም አታመጣም። አብረሽም ደግሞ አይ አንቻት መችኝ። ምን ይሄዳለሁ ካለ ጥርግ ይበል ይሄድ። ግን በዚህ ደረጃ በአንቺ ላይ ማንም እንዲጫወትብሽ መፍቀድ የለሽም፣ የለብሽም። ሲስቱ ነቃ በይ፣ እህቴ አይዞሽ፣ ሩታዬ አይዞሽ። አይኖ እንደደከመሽ፣ አይኖ በጣም ብዙ እንደተጎዳሽ፣ ግን አለን እኛ። እህቶችሽ ከጎንሽ ነን፣ እኛ እህቶችሽ ከጎንሽ ነን። ገባሽ? እኛቶችሽን ነው ማየት ያለብሽ። ቲ እኔ በጣም ነው የገረመኝ ጋይዝ፣ በጣም ከምትሉት በላይ ሰው። እንዴት በዚህ ደረጃ ሰውን ለመጣል ሩታን ለማቋሸሽ በዚህ ደረጃ እኮ መራመድ አይጠበቅብሽም ሜርሜላ። አንቺ አብራቹ ኖሮ አብራቹ አትኑሮ። አንቺ ማነሽ አንቺ ማነሽ ምንድነሽ? ምን አገባሽ በሷ ህይወት ገብተሽ እንትን የምትይው እኔ በጣም ስለተናደድኩ ነው ጋይ። ሲቅርታሩ ከማታ ጀምሮ ቅጥል እንዳልኩኝ ነኝ። አረ፣ ተቃጠልን እኮ ወገን። ለማንኛውም ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህን ቪዲዮ ላይክ አርጋችሁ ላይክ አርጉ። ለምደው ቪዲዮ አይታችሁ ላይክ ማታርጉ ላይክ አርጉ። ገባችሁ፣ ሰው ጋር እንዲደርስ ላይክ አርጉ። እኛ ከሩታ ጎን መሆናችን የእሷ ጭፍራዎች የሄርሜላ ጭፍራዎች እንዲያውቁ ፈልጋለሁ። ላይክ አርጉ። ቪዲዮውን በሙሉ ላይክ አርጉ። ኮመንት አሳባችሁ፣ በህግ ትጠየቅ ሄርሜላ ትስማማላችሁ? ኮመንት ላይ ጻፉልኝ።